ሰላም ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል የአክብሮት ሰላምታችን እያቀረብን በዕለቱ ከዓለም ዙሪያ የተሰሙ አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ተከታታዮች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። በቅድሚያም ለዕለቱ የመራረጥ ናቸውን አጫጭር ዘገባዎች አርዕስተ ጉዳይ እናስቀድማለን ከፍተኛ የሙስና ወንጀል የፈጸሙ ባለሥልጣናት በቁጥጥር ስር ዋሉ። ምስራቅ አፍሪካዊቱ አገር ዩጋንዳ ስደተኞችን መቀበል ልታቆም መሆኗን አስታወቀች። በጊኒቢሳዎ ወታደራዊ አመራሮች መፈንቅለ መንግሥት አደረጉ የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ በድጋሚ እንጋብዛል። ከማዳበሪያ ግዢ ጋር በተያያዘ 11 ባለሥልጣናት መታሰራቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። ከአፈር ማዳበሪያ ግዢ ጋር በተያያዘ በመንግሥት ላይ ከፍተኛ ኪሳራ አድርሰዋል ተብለው የተጠረጠሩ የኢትዮጵያ ግብርና ስራዎች ኮርፖሬሽን እና ሌሎች የመንግስት ተቋማት አስራ አንድ ከፍተኛ ባለስልጣናት መታሰራቸውን ፖሊስ አስታውቋል። አስራ አንዱ ግለሰቦች ከባድ የሙስና ወንጀል ምርመራ የተጣራባቸው ሲሆን ከዚሁ ጋር ተያይዞ ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ አመላክቷል። በዚህ መሰረት አቶ ክፍለ ወልደ ማርያም የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ወልድ አብደምሴ በኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ አቶ ትንሳይ ሜጫ በኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ ወይዘሪት መንበረ ኃይለማርያም በኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ አቶ ሚሊየን ገረመው በኮርፖሬሽኑ ከፍተኛ የግዢ ባለሙያ፣ አቶ ሰለሞን ገብሬ ስራ አስፈጻሚ፣ በተጨማሪም አቶ መንግስቱ ተስፋ በግብርና ሚኒስቴር ስራ አስፈጻሚ አቶ ዘላለም ዳኘ በግብርና ስራዎች ኮርፖሬሽን የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ፣ ካፒቴን ወንደ ሰንካሳ የባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ፣ ጸጋዬ በርሀ በተስማሚነት ምዘና ድርጅት ዳይሬክተር፣ እንዲሁም አቶ አለባቸው ሞልቶለት የተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ኃላፊ መሆናቸውን ተገልጿል። በዚህ ከባድ የሙስና ወንጀል ተጠርጥረው በእስር ላይ የሚገኙ አስራ አንዱ ግለሰቦች በተለያዩ የመንግስት ተቋማት ውስጥ በከፍተኛ ስልጣን ላይ ሆነው ወደ ኢትዮጵያ ከሚገባው ከፍተኛ መጠን ካለው ከአፈር ማዳበሪያ ግዥና ጥራት ጋር የተያያዘ ኃላፊነት ነበራቸው። ፌዴራል ፖሊስ እንዳለው በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው ግለሰቦች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም ፈጸሙት በተባለው ወንጀል ለእስር ተዳርገዋል ብሏል። የኢትዮጵያ ፌዴራል ፖሊስ በመግለጫው ጨምሮም እንደገለጸው የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የማዳበሪያ ግዢ እንዲፈጽም የሰጡት ውክልናና የኮርፖሬሽኑ የሥራ አመራር ቦርድ ውሳኔዎች የግዢ መመሪያዎችን ውሎችንና ድንጋጌዎችን ጥሰዋል ብሏል። ተከሳሾቹ ወደ ኢትዮጵያ ከገባ የአፈር ማዳበሪያ ግዢ ጋር በተያያዘ 2400 የአሜሪካ ዶላር ያላግባብ በመክፈል መቀለ ከተባለች መርከብ ላይ ወሳኝ የሆነ ክፍል ተነቀለ በማለት ኮርፖሬሽኑ 100,000 ዶላር ተጨማሪ የማጓጓዣ ወጪ ማስወጣታቸውን በክስ ቀርቦባቸዋል። እንዲሁም ጥራት የሌለው የአፈር ማዳበሪያ የተጓጓዘበት ወጪ ወደ 40 ሚሊዮን የሚጠጋ ዶላር ጨምሮ በአጠቃላይ ከ40 ሚሊዮን ዶላር በላይ ወይም ከ5 ቢሊዮን ብር በላይ በመመዝበር በሕዝብና በመንግሥት ላይ ጉዳት ማድረስ ተከሷል። ፌዴራል ፖሊስ 11ዱ ግለሰቦች በዋና ወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቤ ሕግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶ ወደ ማረሚያ ቤት እንዲወርዱ መደረጉን ገልጿል። ምስራቅ አፍሪካዊቱ ሀገር ዩጋንዳ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቱ ሀገር ዩጋንዳ የአፍሪካ ቀንድ ሀገራት ከሆኑ ከኢትዮጵያ፣ ከኤርትራና ሶማሌ ላይ የሚመጡ ስደተኞች ምዝገባ ማቆሟን አስታወቀች። የኡጋንዳ እርዳታ አደጋ ዝግጅትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውን፣ ለዚህም ምክንያቱ በሀገራቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስቴሩ ውሳኔ የተሰማው ወደ ዩጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከሦስቱ አገራት የሚመጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ነው። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱ ሀገራት ዜጎች የሚመለከት እንዳልሆነ ሚኒስቴሩ ገልጸዋል። ሚኒስቴሩ እንደገለጹት ከሆነ እስካሁን ወደ ኡጋንዳ የገቡ ስደተኞች ቁጥር ወደ ሁለት ሚሊዮን እየደረሰ እና በየዕለቱ እየጨመረ መሆኑን አመላክተው በየቀኑ በአንድ መቶና በሁለት መቶ መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳ በርካታ ስደተኞች ተመራጭ የሆነችበት ምክንያት በነጻነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪም ለዜጎች የተፈቀዱ አገልግሎቶችን መጠቀም ስለሚችሉ ነው። ሚኒስቴሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ ሁለት ቢሊዮን ሺሊንግ የኡጋንዳ ገንዘብ ታወጣለች። በጊኒ ቢሳዋ ምርጫ ከተካሄደ ከሶስት ቀናት በኋላ ወታደሮች ስልጣን መያዛቸውን አስታወቁ። የጊኒ ቢሳዋ ወታደሮች በአገሪቱ የፕሬዚዳንት ምርጫ ከተካሄደ ከሶስት ቀናት በኋላ ፕሬዚዳንቱን በቁጥጥር ስር አውለው መላ አገሪቱን መቆጣጠራቸውን አስታወቁ። የጦር መኮንኖቹ ፕሬዝዳንት ኦማር ሲስኮ ኤምባሉን መያዛቸውን ያስታወቁት ረቡዕ ዕለት ከሰዓት በኋላ በዋና ከተማዋ ቢሳዎ በፕሬዚዳንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ እሁድ ዕለት የተካሄደውና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረውን ምርጫ ሂደት በማገድ ሁሉንም የአገሪቱ እንዲበሮች ድንበሮች እንዲዘጉ ማድረጋቸውን አስታውቋል። የፕሬዝዳንቱ መታሰር እና የወታደራዊ አመራሮች ስልጣን መያዝ የተሰማው በአገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ ከውድድር ውጭ መደረጋቸው ከተሰማ ከሶስት ቀናት በኋላ ነው። የምርጫው ውጤት ሐሙስ ይፋ ይደረጋል ተብሎ ሲጠበቅ የነበረ በሆንም ፕሬዚዳንት ኦማር ሴስኮ ኤምባሎን እንዲሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸንፉ ገልጸዋል። በዋና ከተማዋ የሚኖሩ የአይን ማኞች ዛሬ ከሰዓት የተኩስ ድምፅ መስማታቸውን ገልጸው ገልጸዋል። ሆኖም ግን ተኩሱ በማን እንደተጀመረ እና የሞቱ ሰዎች ስለመኖራቸው ግልጽ አይደለም። የፈረንሳይ ዜና ወኪል ኤኤፍቢ እንደዘገበው የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል። ሥልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በሀገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ ይዜ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ ሀገሪቱን እንደሚመራ አስታውቋል። ፕሬዚዳንቱን በቁጥጥር ስር ያዋሉት ወታደሮች በተጨማሪም ህዝቡን እንዲረጋጋ አዘዋል። ጊኒ ቢሳው ወደ ሁለት ሚሊዮን ገደማ ነዋሪዎች ያሏት አገር ስትሆን በዓለም እጅግ ድሃ ከሆኑ ሀገራት መካከል አንዷ ናት። በፖርቱጋል ቅኝ ግዛት በተገዛችው ጊኒ ቢሳኦ ከአውሮፓውያኑ 1980 ወዲህ ዘጠኝ መፈንቅለ መንግስቶች ተካሂደዋል። ፕሬዚዳንት ኦማር ሲስኮ ኤምባሉን ከስልጣን ለማውረድ ሁለት የመፈንቅለ መንግስት ሙከራዎች ተካሂደዋል። የመጨረሻው የመፈንቅለ መንግስት ሙከራ የነበረው ጥቅምት 2223 መሆኑን ዘገባዎች ያመላክታሉ። ክቡራን አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል ለዛሬ ይዘንላቸው የቀረቡት ዘገባዎች የእስካሁኑ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እያመሰገንን፣ በድጋሚ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።